እሺ ባጭሩ ህሊና ምን ትመስላለች? አውሮፕላን ውስጥ የተቀመጠ ብላክ ቦክስ ትመስላለች። ብላክ ቦክስ ታውቃላችሁ? ብላክ ቦክስ ማለት አውሮፕላን ውስጥ የሚቀመጥ ዕቃ ነው። እንደዚህ ጥቁር ነው፣ የተበየደ ነው እና ባትሪ አይሞላም። የምድር ቴክኒሻኖችም አያስተካክሉትም። አደጋ ሲፈጠር ብቻ በዚህ ቴክኒሻን የሆኑ ሰዎች ሚስጥሩን እንዲያውቁ ተደርጎ ነው የተሰራው። አውሮፕላኑ ቢከሰከስ ብላክ ቦክስ አይፈርስም። ሼክ አብዞርበር አለው። አውሮፕላኑ ባህር ውስጥ ቢገባ ብላክ ቦክስ አይሰጥምም፣ ይንሳፈፋል። እሳት ቢቃጠል አይቃጠልም። በጣም ትንሽ ቋት ነች፣ ግን መረጃ ሁሉ የምትይዝ ነች። ስለዚህ ፓይለቱ መሬት ካሉት ጋር ያወራውን፣ ከጎኑ ካሉት ጋር ያወራውን፣ በስንት ከፍታ አለ፣ በስንት ፍጥነት ነው የሚሄደው፣ አውሮፕላኑን የከሰከሰው አክራሪ ነው የሞተር ብልሽት ነው፣ መብረቅ ነው፣ ተራራ ነው፣ ምንድን ነው? ሕሊና እባክሽ ንገሪን፣ ብላክ ቦክስ ንገሪን ብለው በኤሌክትሪክ መጋዝ ይቆርጧታል። እዚች ውስጥ የመረጃ ቋታለች፣ ሕሊና ትባላለች። አይደለም ኢየሱስ ምን ያደርጋል? ያችን ሕሊና ያወጣና ይሰካታል በያቶ ከሌ ወይም ወዘሪ ከሌት ምድር ላይ ተፈጥሮ እስክትሞት ምን አደረገች? ኦን ያደርጋታል ትጀምራለች ሕሊና ጌታ ኢየሱስ መስከረም አንዳንድ አንድ ሰዓት ያደርገውን ጥቅምት ሁለትማ ተውስለው ህዳርማ ልነግር አልችልም። ዝግዝግ ነው የምታደርገው። አፏን ማፈን አትችሉም። ጉቦም አትሰጧትም። የሰራት ያቃታል። እውነት እንደምትናገር ሕሊና ትናገራለች። ሕሊና መደበቅ ማን ይችላል? ወገኖች ወይ አየ የሰው ልጆች ህሊና ላይ ተመርኩዞ ይፈርድባቸዋል። ማለት ይሄ ነው እኮ በጌታ ፊት እንድትረዳን እንድታግዘን የተሰጠችው ህሊና ኮፍያዋን ቀይራ ከሳሽ ሆና ቁጭ ትላለች። ዝብዝብ ባርጋ ነው የምትናገር ነው። ኤቭሪ መረጃ ቀርጻለች። ስለዚህ ነው ጳውሎስ በእግዚአብሔርና በሰው ፊት ንጹህ ህሊና አለኝ ልጄ፣ ጢሞቴዎስ ንጹህ ህሊና እንዲኖሩ ትጋ በክርስቶስ ደም የታነጸ ንጹህ ህሊና አለን። ስለ ህሊና ከሁለት መቶ ጊዜ በላይ ተጽፏል ባይብል ላይ ሆኖም ስለ እኛ አደለ እኮ ምነግራችሁ ከምን ጉድ እንዳስመለጠን ነው ምነግራችሁ። መጎብኘት ማለት እግዚአብሔር ምን ዕዳ እንደሻረልን፣ ከምን እንዳስመለጠን ልነግራችሁ ብዬ ነው ህሊናን ያመጣሁት። በዚህ በአንድ ሰው በኢየሱስ ዙፋን ፊት በቆመው ሰው ላይ የህሊና የክስ መዝገብ ሚዛን ይቀመጥባታል ህሊና የተናገረቸውን በሙሉ ኢየሱስ ሚዛን አለው። አየ በሰማይ ሚዛን አለው። ቁጭ ያደርግለታል። ኦ ጌታዊ ፍርዴን ጨረስኩ። ኧረ ይቀጥላል ብራዘር እንዲያውም እዛ ክፍሉ ላይ ማቴዎስ ወንጌል ምዕራፍ 12 ቁጥር 36ን ታቁታላችሁ። እውነት እውነት እላችኋለሁ ሰዎች ስለሚናገሩት ከንቱ ቃል በፍርድ ሰዓት መልስ ይሰጣሉ አደለም? የሚለው እውነት እላችኋለሁ ሰዎች ስለሚናገሩት ከንቱ ቃል ሁሉ ሁሉ በፍርድ ሰዓት መልስ ይሰጣል። ደደብ የሚል ጨርቃም የሚል ደንቆሮ የሚል ሁሉም የተጻፈ ነው። መልስ ይሰጣል። ምን ማለት ነው መልስ ይሰጣል? እከሌ ለምን ደንቆሮ አልከው አስረዳኝ። አይደለም እኮ ለዚህ ቃል ተመጣጣኝ ቅጣት ይመዘንልሃል ማለት ነው። ከሞት በኋላ ክርክር ማሻሻያም የለውም። ሰዎች ስለሚናገሩት ከንቱ ቃል በዚሁ በአንዱ ሰው በኢየሱስ ፊት በነጩ ዙፋን ፊት የክስ መዝገብ የተገለጠበት፣ አንደኛ የክስ መዝገብ የህሊና ክስ መዝገብ ነው። ሁለተኛስ የከንቱ ቃል የክስ መዝገብ ይተረተርለታል። እኔ እንዲያውም መላእክት የሚጽፉ ነው የሚመስለኝ፣ ምክንያት አለኝ። በኋላ ጥቅሱን እነግራችኋለሁ። ቀለም አያልቅም፣ ወረቀት አያልቅባቸውም። የማያንጽና ከንቱ ቃል በሙሉ የተቀለመ ነው፣ የተጻፈ ነው፣ የተቋጠረ ነው። አታምነ እኔ አንዴ መገናኛ አካባቢ ሳገለግል ሰዓት ረፈደብኝ። ለምን ወደ አምስት ኪሎ መካኔስ ውስጥ ደግሞ ሰርግ ሰብካለሁ። ሳይ ሙሽሮቹ ሊመጡብኝ ሆነ። እባክህ መኪና ስለሌለኝ በፍጥነት አድርሰኝ አልኩት ያገለገልኩትን አንዱን ሰው። አረ፣ ቄስ ለአንተ ነው ደግሞ፣ ችግር የለውም፣ እያበረርኩ ነው መወስዳለኝ። በጣም ጥሩ አመሰግናለሁ። ከመገናኛ አራት ኪሎ ገባው ማለት ነው። ከፊት እኔ ሰርግ ላይ እንድሰብክ ለማድረስ ሲፈጥን ታውቃላችሁ ሚኒባስ ጥልቅ አለበት። ደደብ አለ፣ አንድ አልኩ። ከዛ አንዱ ክላስ ሲያደርግለት ዘግቶበታል። እውር አለው፣ ሁለት አልኩ። አታምኑ እየፈጠነ ነው የሚሄደው፣ ፍሬቻ ወደዚህ አሳይቶ ወደዚህ ሲገባ ደንቆሮ አለው፣ ሶስት አልኩ። ምን አለፋችሁ ልክ ስድስት ኪሎ ስደርስ አስራ አምስት ስድብ ቁጭ አድርጎ በኋላ፣ እኔ አልነገርኩትም። ሳይ እድሜውን ገመቱ ወደ ስልሳ ይሆናል። በቀን አስራ አምስት ስድብ እና አባዛውት አስራ አምስት በሶስት መቶ ስልሳ አምስት በስልሳ አመት ሳባዛው ጆን ለታ በእግዚአብሔር ፊት ቀልድ የለም፣ ጨዋታ የለም፣ ፌዝ የለም። አንድ በታችን የኛ ነው የሚሉ አይደለም፣ ለአንድ በታቸው አርነት የሰጡ ሞትና ህይወት ምላስ ላይ እንዳለች ፍጥረት ዓለምን የምታወድም ዕቃ እንደሆነች አንድ በትን የሚገዛ ሁሉን እንደሚገዛ የማያውቁ ብዙ አሉ። በቅዱስ ቃሉ ይገርማቸዋል። በእግዚአብሔር ላይ ክፉ ቃል የሚናገሩ፣ በነገስታት በባለስልጣናት ላይ ክፉ ቃል የሚናገሩ አንድ በታቸውን አርነት ያወጡ ፌስቡክ አክቲቪስት፣ ምን ዩቲዩብ ክፈት ሄደው በጣም አርነት ለቀውታል። ይኸው ፍርድ ቤት ዳኛ ፊት ላይ ቆሙ ይችላሉ። የሰማይ አምላክ ዳኛ ፊት እያንዳንዱን ቃል ከንቱ ቃል መልስ ይሰጣል። እንደዚህ እኮ ነው የተጻፈው። አሁን እኮ ማካፈላችሁ ልባችሁ ትርታ እንዳይጨምር ከምን ጉድ እንዳወጣን ኢየሱስ ለነግራችሁ ብዬ ነው የህሊና የክስ መዝገብ ሳያልቅ የከንቱ ቃል የክስ መዝገብ ደግሞ ቁጭ ልል። መስከረም አንድ ሁለት ሶስት ግጥም የማትረቢ አንቺ ደደብ፣ አንተ እውር ሁሉ የተጻፈ ነው። ሰውን የሚያረክስ ከሰው የሚወጣ ከንቱ ቃል ሁሉ መልስ በጌታ ፊት ይመዘናል። ከሳቱ አንጻር አንዱን መዘንኩላችሁ። የህሊና ክስ ሁለት የከንቱ ቃል የክስ መዝገብ ያው ኢየሱስ ሚዛን ላይ ቁጭ ነው። በአንድ ሰው እኮ ነው የሁሉ ጣጣ። ጨረስኩ ጌታ ክስ መዝገቤን ይቀጥላል። ታውቃላችሁ የተሰወረ የክስ መዝገብ አንደኛ ቆሮንቶስ 43 መክብብ 12 14 የመጨረሻው የመክብብ መጽሐፍ ቁጥር አንተ ጎበዝ የምትፈልገውን ሁሉ ደስ ያለን አድርግ፣ በመጨረሻው ቀን ለተገለጠና ለተሰወረ ሥራ በክርስቶስ በእግዚአብሔር የፍርድ ፊት እንድትቆም መልስ እንድትሰጥ እወቅን። የተሰወረ ኢየሱስም በሉቃስ ላይ ምን ብሏል? የተሰወረ የማይገለጥ የተከደነ የማይታወቅ ምንም የለም። በስውር በጓዳ ያደረግከው በአደባባይ ለፍትሕ ይቆማል። በመኝታ ሐሳብ እንኳን ንጉሥን አትማ ወፎች ቃልህን እንደሚወስዱ ወቅ ይላል ወፎች ምንድን ናቸው ታቃላችሁ በመኝታ አየ የተሰወረ ስለዚህ ነው ጳውሎስ ስውር ነገር ትያለው የሚለው ለምንድን ነው ኩላሊትና ልብን የሚመረምር የዘላለም አምላክ አየ ሚስት ሳታይ ባል ሳያይ ፓስተር ሳያይ አገር ሳያይ ለብቻ ምታታዊ ወንጀል ሰው ይሰራል እግዚአብሔር እንደ ፖሊስ ተደብቆ ካሜራ እንደሚያነሳ የትራፊክ ፖሊስ አይደለም። ዓይኖቹ በምድር ሁሉ ናቸው። ጉድጓድ ቢገባ ማምለጫ የለው። የልብህን ሐሳብ ሁሉ የሚመዝን ኩላሊትና ልብህን የሚፈትሽ ነገር ሁሉ የተራቆጡለት የዘላለም አምላክ ፊት ሰው ይቆማል። በስውር የሰራው ዶሴ ለብቻው ይከፈትለታል። አለ የተሰወረ ይገለጣል፣ የተከደነስ ይታወቃል። ሁሉ ወደ ብርሃን ይመጣል አራት ነጥብ። ይሄን ጌታ ኢየሱስ ተናግሯል። ሰዎች ኢንተርናሽናል ኦዲተር የማያገኘው አሻራ፣ ዱካ የሌለው ምትሃታዊ ወንጀል ይሰራሉ። ዶሴ ተከፍቶለታል። ስውር ስራ ተብዬ በጌታ ፊት የህሊና አለ፣ የከንቱ ቃል አለ፣ የስውር ስራ መዝገብ ተከፈተበት። ኦ ያ መዝገብ ታውቃላችሁ፣ ሚዛን ላይ ተቀመጠ። ሶስት በሉ ሶስቱ ነገራችሁ የህሊና የክስ መዝገብ የከንቱ ቃል የክስ መዝገብ የተሰወረ የክስ መዝገብ አየ ኪሎ እየጨመረ ነው ቅጣቱ የመጨረሻ አንድ ነገርያችሁ ልጨርስ የተገለጠ ስራ የክስ መዝገብ ይህንን ጥቅስ የምትፈልጉ ከሆነ አንደኛ ቆሮንጦስ 6፥9 ላይ ማየት ትችላላችሁ ምን ማለት ነው የተገለጠ በአደባባይ በትዕቢትና በድፍረት በጠራራ ፀሐይ ይሰቅራሉ ይሰክራሉ። በጠራራ ፀሐይ ጉሮሮም በካራቴ ብሎ ይደፋል። አዲስ አበባ ውስጥ አሁን ተጀምሯል። በጠራራ ፀሐይ ምኑን እንደሚመቱት አታቆም ይዘረረ አየ እና በትዕቢትና በድፍረት ቢላደን ያደረገው ኢዲያሚን ያደረገው ሂትለር ያደረገው አስደግፈው ግንብን አስደግፈው የሚረሽኑ አየ፣ ጠበንጃ በጃቸው ያለ በትዕቢት የተሞሉ በጣም መደረ ጨካኞች ምድር ውስጥ አሉ። በድፍረት ስላደረገው የድፍረት ኃጢአት የሚል ለብቻው ዶሴ ተከፍቶለታል። መሳፍንት ላይ አንድ አዶኒ ቤዜቅ የሚባል ንጉሥ አለ እና ጦርነት ያደርግና ያሸነፋቸውን አገር ነገስታት ይይዛል ው በሽጉጥ ግንባራቸውን ብሎ ቢገለው ጽድቅ ነበር። ምን ያደርጋል? የእጅና የእግራቸውን አውራጣት ጣት ይቆርጥና ቤተ መንግስት ያስቀምጣቸዋል። ሰባ ነገስታት ነበሩ፣ እንደዚህ ያደርጋቸው አየ። እኔ አሁን የእጄን አውራ ጣት ብትቆርጡኝ በአራት ጣት መብላት አልችልም። በጣም ከባድ ነው። የእግሬን አውራ ጣት ከቆረጣችሁማ ቆሜ መሄድ አልችልም። ምንድን ደግሞ እንደ ዶሮ መንፈራፈር ነው። በቃ ሰባ ነገስታት ያመጣና ቁርስ ይሰጣቸዋል በሳ ለመብላት ሲንፈራፈሩ እንደ ሰርከስ ይስቃል። በሰው ስቃ ይስቃል። አታምኑ። ኢትዮጵያ ውስጥ አልሰማችሁም? እንትኑ ላይ እንትን አንጠልጥለው እንደዚህ አድርገው ስንት ግፍ እኮ እንዳለ ልነግራችሁ አልችልም። በዚህ ጉባኤ በእርግጥ የሚመጥን አይደለም ግፉ። ዘግዝቀው አሰቃይተው እኔ አንዱ ነግሮኛል። ላስኪት ውሃ እቺ የስ ውሃ ላስኪት አንድ ደው እያንጠባጠቡ እጅና እግሬን አስረው ጓደኛዬን እፊቴ እያንጠባጠቡ ጠብሰው ገደሉት። ኢትዮጵያ ውስጥ። አታምኑ። ይሄ እኮ ለእናንተ ግርምት አይፈጥርም? በዜና የምንሰማው በድፍረትና በትዕቢት በሥላሴ አምሳል ሰዎች ልጆች ላይ ግፍ የሚያደርጉ አሉ። ተመዝግቧል። አንዲት ፀጉር ብትነቀል ተመዝግቧል። እግዚአብሔር ኦዲት ያደርጋል። ልጆቹ፣ ወፍ አንድ ወፍ ብትወድቅ እንኳ አምላክ ያውቃል። አንድ በሬ የሰውን ልጅ ወቅቶ ቢገድል ቀጥቅጣችሁ ግደሉት በምሳሌ የተፈጠረውን ሰውን ደም አፍስሷልና ደሙን አፍስሱት። የማንን የእንስሳውን አደለም፣ የሰው በሬውን ቀጥቀጡና ገደሉኝ። ሰው እንዴት ክቡር እንደሆን ልነግራችሁ አልችልም። በሰው ላይ በግፍ የተሰራ የዘላለም አምላክ አይለቅም፣ እንባ ጠባቂ። ፍርድ ቤት እኮ ላይሄድ ይችላል። ያ ድሀ ሰው የፈጠረው አምላክ በሰማይ መዝግቦታል። ማንም አያመልጥም። ልነግራችሁ አልችልም። የምድር ሁሉ ጉልላት ከፀሐይ ከምድርና ከምዚች ከፕላኔት ሁሉ በላይ አንድ ሰው ዋጋ እንዳለው ልነግራችሁ እችላለሁ። የሰው ዋጋ እጅግ ታላቅ ነው። በምሳሌ ፈጥሮታል፣ መንፈሱን ሰጥቶበታል። ታውቃላችሁ፣ ቃሉን ሰጥቶታል፣ ልጁን ሰጥቶታል። ሰው እንደሰው ሰው ክቡር እኮ የለም። በሰው ልጆች ላይ ኢፍትሐዊ ነገር ያደረጉ በድፍረት ወንጀል የሰሩ የድፍረት ህግ ይጠብቃቸው። አንዱ ሳሙኤል አጋግ ይባላል እየተንቀጠቀጠ መጣ። ሳሙኤል ምን አለው አጋግ፣ ከመሞት በፊት ትንቢት ልንገርህ። ብዙ እናቶችን ልጅ አልባ ሰይፍ አድርጋለች። ብዙ እናቶችን ልጅ አልባ ያደረገ ነው ያንተ ሰይፍ። ሕፃናትን ገድልሃል። በእግዚአብሔር ፊት ቆራረጠው ይላል። በምድር ነው የቆራረጠው፣ በምድር በሰማይ ይጠብቀዋል። ኦ በጣም ከባድ ነው ወገኖች። እሺ አሁን በአንድ ሰው እኮ ነው። ከሰዓቱ አንጻር ይሄን ልለፈው። አምስት የክስ ሚዛን ሆነ አየ። በአንድ ሰው እኮ ነው በአንድ ሰው ምናልባት በዚህ ሰው በሉ፣ ይሄ ሰው እቺ ሰው ይሄ ሰው ወይ ወንድ፣ ወሴት ትሆናለች። አምስት የክስ መዝገብ ተመዘነበት። ከዛ ምን አለ ራእይ ላይ ሰውየው እስከ ስራው ወደ ሲኦል ይጣላል። ሌላ ሰው ይመጣል ይመዘንና ወደ ሲኦል ይጣላል ሌላ ሰው ይመጣል ይመዘንና ወደ ሲኦል ይጣላል ለምን ኢየሱስን ስላላመነ ከዚህ የፍርድ ዙፋን ችሎት የሚያስመልጠው የለም በሲኦል ቅጣቱ አንድ ነውን አይመስለኝም የኪሎ ክስ መዝገቡም አንድ አይደለም ስራች ቅጣታቸውም አንድ አይመስለኝም ፍንጭ ልሰጣችሁ እችላለሁ ዝርዝር ባላጠና ወዮልሽ ቤተሳይዳ ኮራዚያን፣ ኢየሱስ ብዙ ብዙ ወራት የሰበከባቸው ከተሞች፣ በፍርድ ሰዓት ለሰዶምና ለገሞራ ይቀልላታል። ለምን ሎጥ አንድ ቀን ነው የሰበከው፣ እዚህ ግን አምላክ ነው የሰበከው ብዙ ቀን። ጲላጦስ እጅ በመታጠብ የምታመልጥ ይመስልሃል? አታመልጥም። ሆኖም በፍርድ ሰዓት ከአንተ ይልቅ አሳልፎ የሰጠኝ ይብስበታል። ይሁዳን ማለት ነው። ከጲላጦስ ይልቅ ይሁዳ ይብስበታል። ብዙ ከተሰጠው ብዙ ይጠበቃል። አንድ ሰው ለማዳን በምድር ሁሉ ትዞራላችሁ፣ ከዳነ በኋላ ሁለት እጥፍ የገሃነም ልጅ ታደርጉታላችሁ። ምን ማለት ነው? ይብስበታል፣ ይቀልለታል። ሁለት እጥፍ ነው። ምን ማለት ነው? በሲኦል ውስጥ እንደ ስራቸው መጠን ይቀጣሉ ማለት ነው። እንዴት ይቀጣሉ? እኔ አላቅም። በርግጥ እሺ፣ እኛስ ተመልከቱ። በጣም ወደው ቃል አለ ቆላሲያስ ምዕራፍ ሁለት ቁጥር 14 ላይ በሙሉ ይሄ እዳ አለብን እኮ የውርስ ዳ የቃል ዳ የተሰወረ ዳ የተገለጠ ዳ የህሊና ዕዳ አለብን። ግን የክስ መዝገባችንን ይላል ቆላሲያስ 2፥14 የተጻፈውን የእዳ ጽሕፈታችንን፣ የቱን እዳ ጽሕፈት? እነዚህን አሁን ያልኳቸውን፣ አሁን የዘበዘብኩትን፣ ሌላም ያልተናገርኩትን የክስ እዳችንን በሙሉ ኢየሱስን ስናምን ደመሰሰው። ሃሌሉያ! አስመለጠን እኮ ማለት ይሄ ነው ከግብፅ ከብረምጣድ ከምትመስል ከጋለ ብረምጣድ ከምትመስል ከፈርዖን እጅና ከግብፅ አዳንኳችሁ አወጣኋችሁ የሚለው እኮ ዮሴፍ እሱ ነው። እግዚአብሔር ከነጩ ዙፋን ፍርድ በኢየሱስ አስመለጠን። ሃሌሉያ። በኢየሱስ ለሚያምኑ ኩነኔ የለባቸው። እዳችንን ከፈለው። ሃሌሉያ። አየ ምስራቅ ከምዕራብ እንደሚርቅ እዳችንን አራቀው። በክርስቶስ ውስጥ ሆነን በእግዚአብሔር አፊት ቀረብን። በስጋው በኩል አመለጥ። እሱ ተገረፈ። የኖህ መርከብ እንደተሰቃየች ኢየሱስ ስለኛ ተሰቃየ። በውስጡ ላለነው ጠብታም አልነካል። ጉበንና መቃኑ ደም ተቀብቶ እንዳመለጡ እስራኤላውያን ኢየሱስ ታርዶ በደሙ አስመለጠ። አሜን። ይህ እኮ ነው ጎበኛችሁ አስመለጣችሁ የሚለው እኮ ይሄ ነው። ከነጩ ዙፋን ፍርድ አንቀርብም እኛ ኢየሱስ ፈጸመልን ማለት ነው። አይደለም፣ አስመለጠን። ከዚህ እሳት ውስጥ አስመለጠን፣ ልጅ አደረገን፣ በህይወት መዝገብ ስማችን ተጻፈ። ከክስ መዝገብ ከነጩ ዙፋን ኢየሱስ አስመለጠን ማለት ነው። ኦ ከዚህ የበለጠ ጎብኝት ምን አለ ወገኖች? በክርስቶስ ላለን እኛ እዳችንን ሁሉ ተደመሰሰልን። ይህ እኮ እንደ እብድ እኮ የሚያስጨውቀ በእውነት ነው ወንጌል። ከሚያንቀጠቅጥና ከሚያስፈራው የሲና ተራራ አልቀረባችሁም ይላል አየ በክርስቶስ ተሰውረን እኮ ነው ያመለጥነው፣ እንጂ ተመዝኖ ተሰፍሮ ቢሆን አለቀልን ወገኖች። ይህንም ነግራችሁ ለወንጌል ስብከት ካረዳ በቀር እኛን አስመልጦናል ጌታ። እግዚአብሔር ይጎበኛችኋል፣ ያወጣችኋል። አየ ከምን አወጣን? ከሰይጣን ልጅነት አወጣን። ከምን አወጣን? ከፈርዖን ከሚበልጠው ከአጋንንቶች አወጣን። ከምን አወጣን? ወገኖች ሆይ ከውርስና ከግብር ኃጢአታችን አወጣና ከፈለልና። ተከፍሎልናል፣ ተከፍሎልናል። እንደ አይኑ ብሌን ይጠብቀናል። አሁን እኮ ያወጣንን ነው የነገርኳችሁ እንጂ ያደረሰንን አልነገርኳችሁም። ለሌላ ያደረሰን የሚያስገርም ብፅዕና አለ። ይሄ የነጩ ዙፋን ፍርድ ይባላል። ያስመለጠን የሚያደርሰን ደግሞ ወደ ወንበር ነው። ወደ ወንበር ችሎት ነው። የወንበር ችሎት ምን እንደሆን በኋላ እናጠናለን። እና የህይወት ምስክርነት ነገርያችሁ ነው። ጨርሰው የዛሬ 30 ዓመት የሆነ ታሪክ እግዚአብሔር ከምን ጉድ እንዳስመለጠን ብቻ ሳይሆን እንዴት እንደሚጠብቀንም ነው። እና ለአንድ ታላቅ ባለስልጣን ሴት ወንጌል ሰበኳት። እንግዲህ ያኔ አስቡት በኢሕአዴግ ዘመን ነው። እሷ ጌታን ተቀበለች። እና አዲስ ክርስትና ታቃላችሁ፣ እንደ እብድ ነው የሚያደርጋችሁ። ከእኔ በልጣ ቁጫ ለች። ኢየሱስ ነው በአፏ ላይ፣ ቃል ነው በአፏ ላይ ስለ ያ ባለስልጣን ዘፈን ከፍቻ ያለው በስክስታ ግጅኝ አንተው እስክስበል እኔ ኢየሱስ ነኝ ጫት ልቀም ነው ቡናውን አሟመቅ ይለኝ ራስ ቡና ኔ ጣን ጫስ እኔ የኢየሱስ ነኝ ማን ነው ሚስቴን አልጭ ያደረግብኝ ብሎ ደህንነት ሴኪሪቲ ላገብ እና ነገሩት የሆነ ቀጫጫ ሰው ነው እሱ ነው ኢየሱስ ምናምን እያላት ሚስትን የበረዛት አሉት። እና ያኔ ሰውነቴ በጣም ደካማ ነው እንደአሁኑ አደለውም። ለካ ወደ ጠንቋይ ቤት ሄደብኝ ማለት ነው። ምንም ሊያደርገኝ አልቻለም። ወንጀል አልሰራውም፣ አያስረኝም። እና ለጠንቋዩ የፈለግከውን እሰጥሃለው ግደለው አለው። እና ይህን አምጣ ይህን አምጣ ይህን ቀባ ይህን ሰካ አለው ሁሉን አደረገ። እና እኔ ተንበርክኬ ስጸልይ ጥቋቁር ረጃጅም ሰዎች ያሳድዱኛል። እና አንዱን በህልሜ ለምንድን ነው የምታሳድደኝ ስለው አቶ ከሌ ጠንቋይ ቤት ሄዶ እንድንገልል የወረወረው ቀስት ይንከባለላል፣ የወረወረው ይንከባለላል። ብንንስል ጸሎት ላይ ነኝ። አሃ አቶ ከሌ ከኔ ጋር ጉዳይ አለው አልኩ። አልነገርኳትም ለሷ ለምን? በጣም ስለምትወደኝ ልትፈታውም ትችል ይሆናል እና ጭጭ አልኩ። ስጠባበቅ ስጠባበቅ፣ ይኸውልህ ባሌ ያ ሁሌ ስሙን የምታነሽውን ጥሪው ራት ልጋብዘው ብሎ በሚስቱ መልእክት ላከልኝ። አረ፣ ባሌ ዛሬ ግብዣ ጋብሰዋል ቤቱ አለችኝ። መጣው ቤቱ እና ቤቱ ሄድኩ። ትልቅ ቤቱ እንደ ቤተ መንግሥት ነው። ሚስትየው ክርስቲያኗ ምግብ ትሰራለች። እሱ ውጭ በር ላይ ጠበቀኝ እና እንኳን ደና መጣኸለኝ አንተ ሁን የጠራኸኝ፣ እንኳን ደና ጠበቀኝ። ምንድን ነው የሚያኮሳትረው እንዴ? ግብዣ ጠርቶ መኮሳትራል እንዴ? በልቤ እኮ ነው የምለው። ልክ ወታደር ነው፣ እንደ ወታደር ነው። እንኳን ደና መጣኸለኝ፣ እንኳን ደና ጠበቀኝ። ያኔ ልጅነትም ስላለ ታጣላችሁ። እልህ ያዘኝ። በኋላ ገብቼ በላው፣ አይበሉ በላው። ደስም አላለኝ። ፊቱ እንደተቋጠረ ነው። ለሷ ስል ጠጣው ቡናና ወጥቼ ይልኩ። ተመልሶ ጠንቋዩ ጋር ሄደ እንድትገለው በገብርል ከረባት አስሮ ራቴን በላለሁ። ይገርማችኋል። ውል እኔ እኮ የእኔን መልእክተኛ ኤጀንቲዎች ልኬበት ነበር። እንኳን ሊገሉት ሊያዩት አልቻሉም። መልአክ በዙሪያው ተከበውታል አሉ። በኋላ ይገርማቸዋል። በቃ እኔ እኮ አንተ አምላክ ነህ፣ ትገላለህ፣ ታድናለህ፣ ኃይል አለህ ብዬ ነበር። የሚስቴና የእሱ አምላክ ከአንተ ይበልጣሉ። ሁለተኛ አልገብርልህም። ኢየሱስ የምትለውን እቀበላለሁ በኋላ ድጋሚ እራት ተጠራው ማለት ነው። አለ ዛሬ ቤተ ዘመዶቹ ባለሥልጣን ጓደኞቹ ጠርቶ እራት እንደገና ጋብዘዋል አለችኝ። መጣው በይ፣ እኔ ሆኖን እኮ አለቀ። እዛችሁ በቀደም ያገኘኝ ቦታ ላይ ተገናኘ። አሁን ተቀይሯል 45 ዲግሪ የእግዚአብሔር ሰው እንኳን ደህና መጣህ እኔም ስልጣኑን አክብሬ እንኳን ደላ ጠበቅከኝ አለ። እራት በላው። ከዛ ከበሩ ወደ ራት ቤት ሊወስደኝ ሲል ረጅም ነው ግቢው፣ ውል ለሚስቴ አትንገር እንጂ ንስሐ አለኛል። ንስሐን ለእግዚአብሔር አውርድ አልኩት። የኔ የተለየ ነው፣ ራስ ይቅር ካላልከኝ እግዚአብሔርም ይቅር አይለኝም አለኝ። ምንድን ነው ኃጢአት? ምንድን ነው ሚስቴን ይህ ጸረ ጴንጤ ምናምን አረክብኝ ብዬ ልገልጥ ጠንቋይ ቤት ሄጄ ያው እነሱ ሞክረው አራራራ ያንተ አምላክ ኃይለኛ ነው፣ በመላእክ ተከበሃል አለኝ። ማን የተከበበው እኔ አልኩት። አንተ አለኝ። ሰውነቴ እዛው ጨመረ። እኔ ማቀው ከነዚህ ሕፃናት እነሱን የሚጠብቅ መልአክ አለ፣ ለአንድ ቅዱሳን አንድ መልአክ እንዳለ ነው የማቀው። ግን መላእክት እንደሚሰፍሩ የነገረኝ ያው ሰውየው፣ ለካ ብዙ መላእክት ዙሪያ ያሉ እና ተንበረከ፣ ከዛው ጌታ ያንተን ጌታ እቀበላለሁ አስቀብለኝ አለ። ያው አዲስ ነው ተቀበለ፣ ኢየሱስ ብዬ ንስሐ አስገብቼ ጌታን ተቀበለ ማለት ወይ ጉድ አልኩ። ጌታ ኢየሱስ ከነጭ ዙፋን ማዳን ሳያንስ፣ እዳ ጽፈቴን መደምሰስ ሳያንስ፣ በምድር ላይ እንደ ብሌን ማየት በእጅ መዳፍ መቅረጽ ሳያንስ መልአክ መድበህልኛል እንዲህ አልኩ። በእውነት አሁን በዚህ ጉባኤ ይሄ ተብታቢ ደጋሚ የምትፈሩ ይሄ በረሮ ምናምን ድንገት እንደምትሞቱ የምታስቡ እግዚአብሔር ይቅር ይበላችሁ በመዳፉ ተቀርጸሃል ብራዝ መጎብኘት እኮ ይሄ ነው የእግዚአብሔር ልጅ ሆነሃል በሰማይ ርስት ተጠብቀውልሃል አሜን